ጋሻዬ እንግዲህ ሸገር ገብተዋል ማለት ነው። ሸገር ገብተዋል። እንግዲህ ሸገር የገቡበት ምክንያት እንግዲህ አብርሽ እና ሩታ ሊያስታርቁ ይመስለኛል። እንግዲህ ጋሻዬ ምርጥ አባት ወደ ሸገር ከች ብለዋል ማለት ነው። ኤፋይ ጋ ማለት ነው። ኤፋይ ጋ፣ ኤፋይ ጋ እንግዲህ ወደ ሸገር ገብተዋል። ጋሽ እየዋያ፣ አብርሽና ሩታ እንኳን የተጣሉ እኮ አይመስለኝም፣ ስራ እየሰሩ ነው ብዬ አስባለሁ። እኔ የተጣሉ አይመስለኝም። የእውነት ልተናገር እና ስራ እየሰሩ ነው የሚመስለኝ እና መቼም ኤፋም ኤርትራን ጠንቀቀት ታውቃለህ ብዬ አስባለሁ። አብርሽና ሩታ እየሰሩ ያሉትን እና አባትን ባታንጋላታው ጥሩ ነው ብዬ አስባለሁ ማለት ነው። ምክንያቱም አንተም አብርሽና ሩታ ስራ ሊሆን እየሰሩ ያሉት ታውቃለህ። ጠንቀቀ ለምሳሌ። ስለዚህ ባታንጋላታው ጥሩ ነው ብዬ አስብ ነበረ ግን መቷል ጋሽዬ ማለት ነው። ሰላም ሰላም እንዴት ናችሁ? ደና ናችሁ ወይ? አይና ለምንኝ ሁሉ መልካም ወደ ሰላም ከኔ ሰላም አለውላችሁ፣ ሰላማችሁ ብዘት ይበልልኝ። እንግዲህ ጋሽ የዛሬ ወደ ሸገር ገብተዋል። ምን ይሉ ይሆን በአብርሽና በሩታ ጉዳይ? እንግዲህ የአብርሽና የሩታ ጉዳይ አሳስቧቸው ነው እንግዲህ ወደ ሸገር የገቡት እንግዲህ ምን እንደሚሉ አብረን እምናይ ይሆናል ማለት ነው እንግዲህ ጋሻዬ ምርጥ አባት ናቸው የእውነት ክፉ አይወጣቸው ክፉ አይወጣቸው ምርጥ አባት ናቸው እና እኔ ቃላት የለኝም እውነት ምርጥ አባት ናቸው የእውነት ስናገር ማለት ነው እና ልጆቹ ምርጥ ናቸው ያው ወደ ሸገር ከገቡ በኋላ ነው እንጂ ልጆቹ ምርጥ ናቸው አብርሽም ቢሆን ያው ሴት ስለሚቀያየር ነው ሰው የጠላው እንጂ ሌላ ነገር ምንም የሰራው ነገር የለም። ያው ሴት ስለሚቀያይር ነው አብርሺ ሊጠላ የቻለው እንጂ ሌላ ስራ ምንም መጥፎ ነገር ስራ ልሰራም ብዬ አስባለሁ። እና ኢፋም ቢሆን እንግዲህ ዝምተኛ ነው፣ ዝም ያለ ሁሉ ነገር በዝምታ የሚያልፍ ነው ማለት ነው። እንግዲህ ዛሬ ጋሽዬ እንግዲህ የሚሉትን አብረን እንሰማቸዋለን ብዬ አስባለሁ። እንግዲህ የመጡ ከኢፋ ጋር ነው። እናያለን አብረን ዛሬ ጠብቁን ከገሽዬ ጋር ብሎ ፖስት አድርጓል። እንግዲህ አብረን የምናየውና የምንጠብቀው ይሆናል ብዬ አስባለሁ ማለት ነው። እኔ ግን ባታንካራተቷቸው አባታቸውን ጥሩ ነው ብዬ አስባለሁ ማለት አላቅ፣ የእውነት አላቅ፣ ባታንካራተቷቸው ጥሩ ነበረ፣ አባታቸውን ባታንካራተቱ። እንግዲህ ዛሬ ሸገር ሊመጡ ነው ማለት ነው። አብርን የምናየው ይሆናል። በኤፋ ቤት ነው የሚለቀቀው ቪዲዮ ማለት ነው። እኔ ግን አባታችሁን ባታንከራትቷቸው፣ አብርሺና ሩታ ስራ እየሆነ እንዲሆነ የሚሰሩት እያወቃቸው ማለት ነው። አባታችሁን ባታንከራትቱት ጥሩ ነው ብያስባለ ማለት። ምን እንዲል ነው አሁን አልገባኝ፣ ማለት ምን እንዲል አብርሺን መቆጣት ካለበት በውስጥ መቆጣት ነው ያለበት፣ እንጂ እኮ አባታችሁን ሚዲያ ላይ እንዴት ሲበታንከራተቱት አሪፍ ነው ብዬ አስባለሁ። ይሄ እኔ ሀሳብ ነው። እናንተስ ምን ትላላችሁ? ማንከራተት አባትን ተገቢ ነው አይደለም? ተገቢ አይደለም። የእውነት እኔ ጋሻዬ ዝም ብዬ ሳያቸው ያሳዝኑኛል። እውነት ነው የምናገረውና አባት ልዘላለም ይኖር ደስ የሚሉ ክፉ የማይወጣቸው አባት ናቸው፣ ግን ደስ ይላሉ። አብርሽ ግን ደግሞ አላውቅም ብቻ እኔ ግን አባታቸውን ባያንከራትቱ ነው የሚለው ባያንገላቷቸው ባያንከራትቷቸው ጥሩ ነው ብዬ አስባለሁ። ይህ ከሆነ ደግሞ እንግዲህ ምንም ማድረግ አይቻልም። አንተ ሚስትህን ቤት ያልታስተዋውቁ ነው እንዲ ተረጋ ካንተ ደሞ ረጋ በሉስቲ ረጋ ተረጋጉ። አብርሽው ሩታዬ፣ ሩቲ ትናንትና ምን አለ? ሩቲ ሩቲ ሲያቀማጥል ማለት ነው። ሩቲ አላለም። አቤት፣ አቤት፣ ሩቲ፣ ሩቲ፣ ሩቲ ለማንኛውም ጋሻ ያላታንከራቱት እና ይሄን ለማለት ነው የመጣሁት ማለት ነው። በጣም እንዴት ተገረምኩት ነው። ጋሻ ያድዞ መንጠት ተገቢ አይደለም። ሰምታችኋል? ገቢ አይደለም። እና ይህንን ለማለት ነው የመጣሁት። እወዳችኋለሁ፣ አከብራችኋለሁ። መልካም ሙሉ ይሆንላችሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ። በዚህ በለስ የሀሳብ አስተያየታችሁን ስጡ። ጋሻ መንጣት ነበረባት? እስቲ ሀሳብ ስጡ፣ እውነተኛ ሀሳብ። እኔ ግን ባይመጡ ጥሩ ነው እያስባለሁ ባያንከራትቷቸው አሪፍ ነው እያስባለሁ። ይሄ ለሀሳብ ነው። ይሄ እናንተ ደግሞ አላ ጥሩ አይደለም ብዬ ነው የማስበው። እና እስኪ አብረን የምናይ ይሆናል። እስከዛ ሰላማቸው ይዛ ባይ ባይ